አዲስ ቀን እንደቀጠለ ነው። አሁን ደግሞ የጠዋት ገበያ መረጃዎች እንከታተላለን። በመግቢያው ላይ ያስተዋወቀንን ጉዳዮች አሚር ጌቱ ይዞ ተመልሶ ተገናኝተናል። አሚር በድጋሚ እንኳን ደህና መጣህ። መቀጠል እንችላለን። እሺ አመሰግናለሁ። በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን፣ አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። በሸገር ከተማ አስተዳደር በአጭር ጊዜ ውስጥ በኢንቨስትመንት እንቅስቃሴ ፈጣን ለውጥ እየታየ መሆኑ ይገለጻል። በከተማው የተለያዩ ክፍለ ከተሞች ባለ ሀብቶች መዋለ ነዋያቸውን እንዲያፈሱ በርካታ ማበረታዎች ማበረታቻዎች እየቀረቡላቸው ይገኛል። ባልደረባችን ብሩክታዊት አስራት በሸገር ከተማ አስተዳደር የኢንቨስትመንት እንቅስቃሴ ላይ ዘገባ አዘጋጅታለች። እንከታተላት። ከተመሰረተ ሁለት ዓመታትን ባስቆጠረው በኦሮሚያ ክልል የሸገር ከተማ አስተዳደር የኢንቨስትመንት እንቅስቃሴ እያደገ መሆኑ ይገለጻል። ከተማውን የኢንቨስትመንት ማዕከል ለማድረግም በርካታ ስራዎች ተሰርተዋል ነው የተባለው። ባለሀብቶች የኢንቨስትመንት ፈቃድ በመውሰድ የተለያዩ ምርቶችን እያመረቱ ይገኛሉ። ምርቶችን ለሀገር ውስጥ ብሎም ለውጭ ገበያ በማቅረብ ለበርካታ ዜጎችም የስራ እድል መፍጠር ችለዋል። እንግዲህ ወደ ሜታል ኢንዱስትሪ በዋነኛነት የሚያመርታቸው ምርቶች የቴሌኮም ታወሮች፣ የትራንስሚሽን ታወሮች እንዲሁም ደግሞ የተለያዩ ስቲል ስትራክቸሮችን ስማርት ፎኖችን ጨምሮ ነው በማምረት ላይ የሚገኘው። ከዛ በተጨማሪም የኤኤሲ የአልሙኒየም ባለ 5 ሚሜ ስፔር እና ባለ 95 ሚሜ ስፔር ኬብሎችን ያመርታል። እነዚህ ምርቶች ከዚህ በፊት ሁሉም በሚባል ደረጃ ከውጭ የሚገቡ ምርቶች ናቸው፣ የቴሌኮም ታወርም ትራንስሚሽንን ታወር ጨምሮ። ነገር ግን እነዚህ ምርቶች በአሁኑ ሰዓት ሙሉ ለሙሉ በሀገር ውስጥ በማምረት ላይ እንገኛለን። ወደ 600 የሚጠጉ ሰራተኞች አሉን። በብዛት ወንበሮችን፣ የዳይኒንግ ቴብሎችን፣ አልጋዎችን እና በሮችን እናመርታለን። እኛ የጀመርነው በ98 ነው። እዚህ ስንጀምር በ6 ሚሊዮን ብር ካፒታል፣ አሁን እስከ 70 ሚሊዮን ድረስ ደርሰናል። አሁን እስከ ኤምጂ ስቲል የሚባለው ፋብሪካችን የምናመርታቸው ምርቶች በርካታ ናቸው።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 ያስመዘገቡ ባለሀብቶች አሉ ማለት ነው። ስለዚህ ኢንቨስትመንታችን ካፒታል በማምጣት ቴክኖሎጂን በማመንጨት የስራ እድል በመፍጠር የአካባቢውን ሕዝብ በልማት በመደገፍ በኩል እየተሰራ ያለው በሸገር ጠንካራ ስራ ነው ማለት ነው። ኢንቨስትመንታችን በአሁኑ ጊዜ በሸገር ደረጃ ከመቶ ወደ 54 ፐርሰንት ላይ ኦፕሬሽን ሬቱ በጣም ያደገ መሆኑን ነው የሚያሳየው ማለት ነው። ከውጭ የሚገቡትን ሀገር ውስጥ ብቻ ቀርቶ የሀገራችን ኢኮኖሚ እንዲያሳድጉ ሀገር ውስጥ ዶላር እንዲቀር ትልቅ ስራና ትልቅ ጥረት እያደረግን ነው። በኢንቨስትመንት ስራ ላይ ለተሰማሩ ባለሀብቶች ሸገር ከተማ አስፈላጊውን ድጋፍ እያደረገ መሆኑን አምራቾቹ አንስተዋል። የከተማው አስተዳደርም ምርትና ምርታማነትን ለማሳደግ የአገልግሎት አሰጣጤን አዘመኛለሁ ብሏል። በተለይ ከተቋቋመ ሁለት ዓመት ሸገር ወደዚህ አሰራራችንም በኦንላይን በሲስተም ነው አድርገን ያለ ነው። ለምሳሌ ማስፋፋ መሬት አንድ ባለሀብት መጠየቅ ከመጣ ቤቱ ቁጭ ብሎ በኦንላይን የሚፈልገውን መሬት፣ ፕሮጀክቱ ምን እንደሆነ በግልጽ አስቀምጦ አገልግሎት ማግኘት ተችሏል ማለት ነው። አዲስ ኢንቨስትመንትን በመቀበል በኩል ተያይዞ ዲያስፖራም ይሁን የሀገር ውስጥም ባለሀብት በኦንላይን ነው የምንቀበለው ከሰው ንክኪ ነፃ በሆነ ነው። አርሶ አደሩ እያመረተ ከባለሀብቱ ጋር ደግሞ ተገናኝቶ ምርቱን እንዲያደርግና እንደዚሁም ከኦሮሚያና ከተለያዩ ሀገሮች ጋርም በመገናኘት ከባንኮች ጋርም በመፈራረም ከንቲባው ባለሀብቶች ግባት እንዲያገኙ የብድር የተለያዩ ግባቶችን ካሳደርም እንዲያገኙ ከግብርና ቢሮ ጋርም ኮሚኒኬት እየተደረገ ነው ያለው ማለት ነው። ለባለሀብቱ ምቹ ሁኔታ ፈጥረን ምርትና ምርታማ ባለሀብቱ ጨምሮ ወደ ውጭም ወደ ውስጥም አቅርቦቱ ጨምሮ የሀገራችን ገቢም እንዲጨምር፣ እንደዚሁም ደግሞ ከተማይቷ የበለጸገችና ለማንኛውም ሰው ልጅ ኑሮ ምቹ እንድትሆንና የቴክኖሎጂና የስራ እድል የሚፈጠርበት ኢንቫይሮንመንት እንዲሆን በፕሮግራም እየሰራ ነው። በሸገር ከተማ በኢንቨስትመንት ዘርፍ የተሰማሩ ባለሀብቶች እንደ ሀገር ተፈላጊ የሆኑ ተኪ ምርቶች ማምረት ላይ ያተኮሩ መሆናቸው ተገልጿል። ተከታዩ ዘገባችን ደግሞ በርካታ ችግር ፈቺ የስራ ማሽኖችን እያመረተ ወደ ገበያ የሚያቀርብ የኢንቨስትመንት እንቅስቃሴን የተመለከተ ጉዳይ ይሆናል። ይህ ተቋም የወተት ማቀነባበሪያ ማሽኖችን፣ የዳቦ ቤቶች፣ የሆቴሎችን መገልገያ ማሽኖችን ለተለያዩ ድርጅቶች በማምረት ኢንቨስትመንቱን እያገዘ ይገኛል። መቅደስ እንዳለ በዚህ ጉዳይ ላይ ያዘጋጀችው ዘገባ አለን፣ እንከታተላት። መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። በንቅናቄው የገበያ ትስስር፣ ስልጠናና መሰል ድጋፎችን ካገኙ ተቋማት መካከል ደግሞ ቴክሶ ሜካኒካል ኢንጂነሪንግ ይገኝበታል። ቴክሶ ሜካኒካል ኢንጂነሪንግ የወተት ማቀነባበሪያን ጨምሮ ለዳቦ ቤቶችና ለሆቴሎች አገልግሎት የሚውሉ ከዝገት ነጻ የሆኑ ማሽኖችን ያመርታል። የእኛ ድርጅት ከሚያመርታቸው ዘመናዊና በጣም ቴክኖሎጂን ያካተተ ስራዎች ነው የምንሰራው፣ በስቴንለስ ስቲል የሚሰሩ የዳቦ ቤት እቃዎች፣ የሆቴል ቤት እቃዎች፣ ሙሉ የአግሮ ፕሮሰሲንግ ማለት የአግሮ ፕሮሰሲንግ ማለት በግብርናው ዘርፍ ላይ ያሉትን ማሽኖች እንዲሁም ደግሞ የወተት ማቀነባበሪያዎችን በስቴንለስ ስቲል የሚሰሩ እንዲሁም ደግሞ ተዛማቸውን ነገሮችን እየሰራን ያለነው የማይዝጉ በስቴንለስ ስቲል የሚሰሩ ማለት ምንድ፣ ሙሉ ለሙሉ አሁን ኦልሞስት አገራችን ውስጥ ከውጭ የሚመጡትን እቃዎች ማሽኖችን በመተካት ማለት ብዙ ሆቴሎችን እያየች ነው፣ ዳቦ ቤቶችን እያየች ነው። አገራችን ውስጥ ያሉ በጣም በአግሮ ፕሮሰሲንግ የሚመረትባቸው ማሽኖች እና አሁን ወርክሾፖቻችን ውስጥ እያሻቸዋለ ማሽኖች ሁሉ ከውጭ የሚመጡ የነበሩትን እዚህ ሀገር ውስጥ በእኛው በልጆቻቸው እየሰራ ነው ማለት ነው። ኩባንያው በቀጥታ አምሳ ለሚደርሱ ዜጎች የስራ ዕድልን መፍጠር የቻለ ሲሆን በተዘዋዋሪ ደግሞ በርካቶች የስራ ዕድል እንዲያገኙ ምክንያት መሆኑን መስራቹና ሰራተኞቹ ይናገራሉ እኛ አሁን ያለን ቋሚ ሰራተኛ ወደ ሀያ ሰራተኛ አለን ጊዜያዊ ደግሞ አስር ሰራተኛ አለን ያ ማለት ምንድነው ኢንዳይሬክት ሊም ዳይሬክት ሊም እየፈጠሩ ያሉ ነገር ይሄኛውን የኛን ፕሮዳክት በሚወስዱበት ሰዓት ላይ ልክ እንደምታዩ ብዙዎች ማህበረሰብ እየተጠቀመ ነው ብዙዎቹ ክልል ላይ አዲስ አበባ ላይ እየሰራን ነው ያልደረስንበት ክልል ላይ የለም ይሄ ማለት ምንድነው? አንዱን ማሽን ሲወስድ አምስትና ስድስት የመቅጠር ነገር አለው። አንድ እንደው ፋብሪካ ላይ ወደ 250 ሰው የቀጠረ ፋብሪካ ውሏል፣ የኛ ሙሉ ፕላንቱን ወስዶ ማለት ነው። ይህ የምታያቸው ከተማ ውስጥ ትልቅ ዳቦ ቤቶች፣ ትልቅ ሆቴሎች የኛን ማሽን በመውሰድና ያንን እየተደራጁበት ያሉበት ነገር ነው። በመስሪያ ቤት ውስጥ ከሌሎች ጋር እንዴት ነው ተግባብተን መስራት የምንችለው የሚለውን ነገር ይህንን ነገር አግኝቻለሁ። በተለያዩ የተለያዩ የድርጅቱን ጉዳዮች ደግሞ ለማስፈጸም በሚሄድበት ጊዜ የተለያዩ ቻሌንጆች ይገጥማሉ። እነዛን እንዴት ነው ሶልቭ ማድረግ የምንችለው የሚለውን ነገር በደንብ ማየት ችያለሁኝ። እና ያ ደግሞ የበለጠ ቻሌንጆቹን ፌስ ስታረጊ አንቺ ጠንካራ እየሆንሽ ስለምትሄጂ ያንን በራሴ በጣም ብዙ ነገር ተጠቅሜ ያለሁ። የራሴን ችዬ ነው የምኖረው። እግዚአብሔር ረድቱኝ የራሴን ማኔጅ አድርጌ ነው የምኖረው እና እንደገናም ደግሞ እማራለሁኝ። አሁን ዲግሪ አራተኛ ዓመት የማኔጅመንት ተማሪ ነኝ እና ይሄ ደግሞ ያው ከእግዚአብሔር ቀጥሎ ያው በምሰራበት ቦታ እንትን ያለ ነው ማለት ነው። በብዙ ነገሮች እዚህ ድርጅት ከገባው ጀምሮ ብዙ እርገት አግኝቻለሁኝ ከእውቀትም ከገንዘብም ብዙ እርገቶች አግኝቻለሁኝ። መጀመሪያ ስገባ በጀኔራል መካኒክ እንደጨረስኩ ነበር የገባሁትኝ። አሁን ብዙ እውቀቶችን በደንብ አሳድጌ ሁለተኛ ደሞ ቴክሱ ድርጅትን እንግዲህ በኮርዲኔተር ሁኜ እያገለገልኩ ነው። የሚገኘው ፋብሪካው የሚያመርታቸውን ማሽኖች ለሀገር ውስጥ ገበያ ከማቅረብ ባለፈ ወደ ባህር ማዶ ለመላክ በቀጣይ ትኩረት ሰጥቶ እየሰራ መሆኑን ይገልጻል። ሻሊ በዚህ በስቴንለስ ስቲል ወይ ደግሞ በአግሮ ፕሮሰሲንግ ዙሪያ ላይ በእርግጠኝነት የእኛ ህልማችን በጣም ብዙ ሰራተኞችን መቅጠር የያዝናቸውን በተለይ ፕሮሰስ የሚያደርጉ ማሽኖቻችን በየክልሎቻችን በትንሽ ቦታ ላይ ሳይደርስ እንዲገቡና ተጠቃሚ እንዲሆኑ እንዲሁም ደግሞ ጎረቤት ሀገሮች አጠገባችን አሉ። እነዛ ጎረቤት ሀገሮች በጣም ቀላል ነው። ብዙ ፕሌን የማይፈልጉ በትራንስፖርት ዴሊቨሪ ሊደረጉ የሚችሉ እንደምታያቸው ኬንያ አለ፣ ሶማሌላንድ አለ፣ ሀርጌስ አለ፣ ኬንያ አጠገባችን ናቸው። ስለዚህ እነዚህ እንደምታያቸው ምስራቅ አፍሪካ ለእኛ ቀርብ ስለሆነ ምርቶቻችን ለእነሱ ብናስገባ ዶላር ማስመጣትም እንችላለን፣ እንደገና ሀገራችንን ማስተዋወቅ እንችላለን። ግን ከዛ በበለጠ ግን ምንድነው ኢትዮጵያ ውስጥ ራሱ ምንድነው የእኛ ፕሮዳክት ተደራሽ ካደረግን ለ የኛ ትልቅ ነገር ነውና፣ ቴክሶ ሜካኒካል ኢንጂነሪንግ የሚያመርታቸው ማሽኖች ዓለም የደረሰበትን ከፍተኛ ቴክኖሎጂ የተላበሱና ጊዜና ወጪ ቆጣቢ በመሆናቸው ለምርቶች ጥራትና አምራች ዘርፉን ለመደገፍ የጎላ ሚና እያበረከቱ ይገኛሉ። ክቡራን ተመልካቾቻችን አሁን ደግሞ በቀጥታ ስርጭት የጠዋት ገበያ ቅኝት ወደምናደርግበት መረጃችን ነው የምናልፈው ለዛሬ በአማኔል አካባቢ እህል በረንዳ ተብሎ የሚታወቀው የገበያ ስፍራ ተጉዘናል። በዛ አካባቢ ያለው የጠዋት ገበያ ድባቡ ምን ይመስላል፣ ለግብይት የቀረቡ ምርቶች ምንድናቸው፣ ዋጋቸውስ ዋጋቸው እንዴት ያለ ነው የሚለውን በቀጥታ ስርጭት ልታስቃኝም ባልደረባችን ቅድስት ማሞ በስፍራው ትገኛለች። እንደምን አድርሽ ቅድስት። ባለሽበት የአማኔል እህል በረንዳ ያለው አጠቃላይ የግብይት ድባቡ ምን ይመስላል? ለግብይት ደግሞ ዛሬ በስፋት የቀረቡ ምርቶች ምንድናቸው? ዋጋቸውንም ጠቅለል አድርገሽ ብትነግሪም አመሰግናለሁ አሚር ቀደም ሲል እንደጠቀስከው ያለሁት እዚህ አማኑኤል መሳለሚያ እህል በረንዳ አካባቢ ነው። እዚህ እህል በረንዳ አካባቢ እንግዲህ የተለያዩ ግብይቶች ናቸው የሚፈጸሙት። በተለይም እህል፣ ጥሬ እህል በብዛት እዚህ ቦታ ላይ አለ። በነገራችን ላይ በረንዳ ላይ ከሚሸጠው በተጨማሪ ማለዳ ላይ እዚህ ቦታ ላይ ሲመጣ መኪና ላይ ሆነው የሚሸጡ በጣም በርካታ ነጋዴዎች አሉ። ወፍጮ ቤቶች እንዲሁም ደግሞ ተጠቃሚዎች ዋጋው ከዛ ቀነስ ይላል በሚል ከነሱ ሲገዛቸውም ሲገዟቸውም ተመልክቻለሁ። ወደ ዋጋቸው ስናልፍ እንግዲህ ነጭ ጤፍ መኪና ላይ እስከ 11 ሺህ ብር ድረስ ሲሸጥ ተመልክቻለሁ። ነገር ግን በበረንዳ ሂሳብ ከ12 ሺህ እስከ 13 ሺህ እየተሸጠ መሆኑን ነው ለማየት የቻልኩት። ሰርገኛ ጤፍ እንዲሁም መኪና ላይ 10 ሺህ ብር ሲሸጥ ተመልክቻለሁ። በረንዳ ላይ ግን እስከ 11 ሺህ ብር ድረስ ነው የሚሸጥ አምስት መቶ ብር እና እስከ አስር ሺህ ብር ድረስ ይሸጣል። በነገራችን ላይ ከፍ ያለው ዋጋው ተመልካቾቻችን የበረንዳ ነው ማለት ነው። ስንዴ ስድስት ሺህ መቶ ብር ነው በረንዳ ሂሳብ ማለት ነው። በቆሎ አራት ሺህ አራት መቶ ብር ነው። ቀይ በቆሎ ግን አራት ሺህ ሰባት መቶ ብር ነው። ይህ ቀይ በቆሎ እንግዲህ ለጠላ አገልግሎት እንደሚሆን ነው የነገሩት። ነጭ ገብሱን ስንመለከት ስምንት ሺህ አምስት መቶ ብር ነው በኪሎ የሚሸጠው ጥቁር ገብስ አስር ሺ ብር ነው ጥቁር ለተለያዩ አገልግሎቶች ስለሚሆን ዋጋው መጨመሩን ነው ባለበረንዳዎቹ የነገሩ ማለት ነው። ማሽላ ከአራት ሺ አምስት መቶ ብር እስከ አምስት ሺ ብር ድረስ በኩንታል ይሸጣል። አራት ሺ ብር እንደዚሁ መኪና ላይ ሲሸጥ ተመልክቻለሁ። ሽንብራ አስራ አንድ ሺ ብር ነው በኩንታል። ትንሽ የሽንብራ ዋጋ ወደብ ይላል። በጥራጥሬ ስንመለከት በጣም ከፍተኛ ዋጋ እዚህ በረንዳ ላይ እየተመለከት የምስር ዋጋ ነው ምስር ድፍን ምስር ማለት ነው። ሰላሳ ሺ አምስት መቶ ብር ሲሸጥ ነው የተመለከትኩት መኪና ላይም ብዙ ልዩነት የለውም። አተር አስራ አራት ሺ ሁለት መቶ ብር ነው። ባቄላ አስራ ሶስት ሺ ሶስት መቶ ብር ነው። አተር ሽሮ ይሸጣል እዚህ እህል በረንዳ አካባቢ እህል በረንዳ እንግዲህ አተር ሽሮ ሲሸጥ መኪና ላይም አለ እንዲሁም ደግሞ በበረንዳም እንደዚህ ሲሸጥ ተመልክቻለሁ። መኪና ላይ አስራ ስት ሺ ብር ሲባል ሰምቻለሁ። በረንዳ ላይ ግን አስራ ስድስት ሺ አምስት መቶ ብር ተሸጠነው። የሽምብራ ሹሩ እዚህ አስራ አራት ሺ አምስት መቶ ብር ተመልክቻለሁ ነው። ባልደረባችን ቅድስት ማሞ ከአማኔ ባህር ዳር እና አካባቢ ላደረሰችን መረጃ ከልብ እናመሰግናለን። ክቡራን ተመልካቾቻችን ከስፍራው በቀጥታ ስርጭት ወቅት ላጋጠመን በተወሰነ መልኩ የምስልና የድምፅ ጥራት ይቅርታ እንጠይቃለን። አሁን መጨረሻ ወደምናደርገው የግብይት መረጃችን ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ የውጭ ምንዛሪና ተያያዥ መረጃዎችን ተከታትለን እንመለሳለን። ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሆንላችሁ። መረጃዎችን ጨርሻለሁ፣ ወደ እናንተ ልመለስ። እናመሰግናለን። እንቀጥላለን። ተመልካቾች አሁንም ቀደም ሲል ያስተዋወቅናችሁን ጉዳይ ወደ እናንተ እናድርስ። በተለያዩ አካባቢዎች ገበያዎች የበርካታ ቁሳቁሶች ግብይት ይካሄዳል። ከአዲስ አበባ በስተ ደቡብ 147 ኪሎ ሜትር ርቀት ላይ በሚገኘው የስልጤ ዞን ቅበት ከተማ ደግሞ ገበያው ልዩ ነው። አው ቀደም ሲል እንዳልነው በጣም የተለየ ነገር የሚሸጥበት ነው። በዚህ ገበያ ጨዋማ አፈር ማለትም ቦሌ በጉራገኛ በስልጥኛ ደግሞ በለት የተሰኘ የአፈር አይነት ለግብይት ይቀርባል። ይህ አፈር ለተለያዩ አገልግሎቶች የሚውል እንደሆነ ይነገራል። ሪፖርተራችን መሐመድ ራመቶ በቅበት ከተማ ገበያ ተገኝቶ በዚህ ዙሪያ ያሰናዳው ጥንቅራል። እስኪ እሱን እንከታተል ተመልካቾቻችን ይህ የምትመለከቱት የግብይት ስፍራ ነው። አካባቢው በማዕከላዊ ኢትዮጵያ ክልል በስልጤ ዞን ቅበት ከተማ አስተዳደር ውስጥ የሚገኝ የቅበት ከተማ የግብይት ስፍራ ነው። እንግዲህ በዚህ የግብይት ስፍራ በርካታ ነገሮች ተገበያዮች የሚገበያዩበት ነው። የእኛን ቀልብ የሳበውና ለእናንተ ለማድረስ የፈለግነው ግን ቦሌ ወይም ይሄ ጨዋማ አፈር በስልጥኛ ደግሞ ቦለት ይባላል። ይህ ጨዋማ አፈር ለእንስሳትም ለሰዎችም ጥቅም ላይ እንደሚውል ነው የነገሩ የሚመጣበትን ቦታ ከዚህ ከቅበት ከተማ ግብይት ስፍራ ትንሽ አምስት ወይም ስድስት ኪሎ ሜትር ራቅ እንደሚል ነው የነገሩን። ገዢዎች ግን በተለይ ከደጋማው አካባቢ ከአልቾ ወሪሮ፣ ከአዘርነት በርበሬ እንዲሁም ከጉራጌ እየመጡ እዚህ ግብይት የሚፈጽሙ እንደሆነ ነግረውናል። እስቲ ገበያተኞች ምን እንደሚሉ ደግሞ ዞር ዞር ብለን እንጠይቃለን። አገልግሎቱንም በተመለከተ ዋጋውንም የሚነግሩን ነገር ይኖራል። እስቲ ከኛ ጋር አብራችሁን ቃኙ። እኛ መኖሪያ ስፍራችን አሹቴ ነው። የዚህ ቦሌ አፈር መገኛም እዚያው ነው። በጠዋት ተነስተን የቦሌ አፈሩን በቢላዋ እየቧጠጥን እንሰበስብና በአህያ ጭነን ቅበት ገበያ አምጥተን ለነጋዴ እናስረክባለን። በአንድ አህያ ያመጣነውን በመቶ ብር እናስረክባለን። በዚህም ቡና ምናምን ገስተን እንመለሳለን። ከኛ ገዝቶ ተጠቃሚ ይወስዳል። እኛም ከቦታው ከሚያመጡ ሰዎች ተረክበን እንቸረችራለን። ይህን ስራ ከ20 ዓመታት በፊት የጀመርኩ ሲሆን መተዳደሪያዬም ሆኗል። ወጪያችንን በዚህ በምናገኘው ገቢ ነው የምንሸፍነው። ስሙ ቦሌ ይባላል። አገልግሎቱ የከብትና የጎመን ይሉ ይለያል። ወተት ይሰጣሉ። የምግብ ነገር ይከፍታቸዋል። ገለባ ቢበሉ ሳር ቢበሉ በቃ አይከብዳቸውም። ትላትል ይጨርስላቸዋል፣ ለከብቶቹ ማለት ነው። ጤናማ ይሆናሉ። እኛ የተገባየነው ነው፣ ቦሌ ነው። በስልጥኛ ቦለት ነው፣ በአማርኛ ቦሌ ይባላል። የከብቶች መኖ ነው። ሳር ላይ ቅጠል ላይ ተበትኖ የሚበላ ናቸው። ምቹ ነው። በጎችም ሆነ ፈረሶች፣ በጎች፣ ከብቶች ሁሉ ይበሉታል። ምግብ አፍታይታቸውም ቆነ ውስጥ ላይ ያለ ጀርም ደግሞ ያልቃል። ይሄን የበላ ከብት ስጋውም ጣማለው ወተቱ ራሱ የተለየ ነው። ቅቤው ራሱ የተለየ ነው። ጽንስ ራሱ ከብቶች እሱን ከበሉ ቶሎ ነው ጽንስ ይወዝ የጎመኑ አግብተን በውሃ አለቅልቀን ሲጣራ ጎመን ይቀቀልበታል። ጎመን ተቀቅሎ ጫዋ አይጨመርም። ምን አይጨመሩም። ታይቤ እንጨምረዋለን። አንድ ደቂቃ አይቆዩ፣ ቶሎ ነገር የለውም። ደግሞ ያ ውሌ ይበላል። በመሀል መሀል ነው ሴቶች በበልጥ አራስ ቤት ካሉ ጎመን እሱ ተቀቅሎላቸው በጣም ይበላል። ለማንኛውም ሰው ደግሞ ጎመን በተለይ ሊበላ ከተፈለገ በሱ ይሰራል። ዝቆ ይባላል። ልብስም ደግሞ ሳሙና መግዛት ያቀተው ሰው ትንሽ በጥብጦ ከተረጨ በኋላ ልብስ ቆሻሻ ራሱ ያነሳል። ይህም ማለት ነው፣ እንደ ሳሙና እንደ ሳሙና እኛም እንጠቀም ነበር። አሁን ራሱ ቆሻሻ ልብስ ስከበዛ እሱን ትጨምቃለህ፣ ዘብዝፈ ትተዋለህ። እሱን እየጨመቅ በሳሙና ትቀይራለህ። ጊዜው ስለተሻሻለ አሁን ብዙ የሚያጥብበት ሰው የለም። ዋጋ አንዱ አስር ብር ነው። አንዱ ክሎ፣ አንዱ ጣሳ አስር ብር ነው ዋጋው። ያው እንዳቁሙ ነው

ስንት ታውቃለህ? ግን ብዙ ሰው እየተገረመ ነበር። እኔ አውቀዋለሁ። አጋጣሚ ጎመን ይቀቀልበታል። ቀድሞም ምሸጠዋ ሴት ስትናገር ነበረ። ያንን ቦሌውን ተበጠብጠውና አስቀምጠ እንትን ይላል። ይዘቅጣል ከኮረቱ ነገር ከዛ በኋላ ውሃውን ጎመን መቀቂያ ማድረግ ይቻላል እነዛም ይጠቀማሉ እና ቶሎ የማብሰል እንትን አለው። ብዙ ጊዜ አሁን ለመስቀል ምናምናም ብዙ ትልልቅ ድግሶች ሲኖሩ በርከት ያለ ጎመን ስለሆነ ለመስቀቅለው ያንን ዝም ብሎ ላይ በስልል ይችላል። እንደ ጎመኑ ዘርም ደግሞ ስለሚለይ ይሄ ቦሌ ግን ጥሩ አድርጎ ያበስላል። አንተ ቦሌ የሚታውቀው ሰፈሩ ነው። በለማንኛው መሀመድ ቆንጆ ነገር ነው ያሳየን አደለም። ብዙ ቦታ አዳዲስ ነገሮች አሉ። ከምግብ ጋር የተገናኙ ከባህል ጋር ታሪክ፣ ብዙ ነገሮች አሉ ነገር ነው ይህንን ዘገባ ደግሞ መሀመድ እዛ ቦታ ሲሄድ በልዩ ገበያ ቃኝቶታል። በነገራችን ላይ ተመልካቾች ቅዳሜ መልክ እንዲህ አይነት ገበያዎችን በደንብ ፈልጎ ወደ እናንተ ያደርሳል። በአካባቢያችሁ ላይ የሚገኝ ለየት ያለ ገበያ እንደዚሁ በስምንት መቶ ላይ ከኤመን እያስቀደማችሁ ብትልኩልን መተን ደግሞ ቆንጆ አድርገን ከሽነን ወደናንተ እንደምናደርሰው ከወዲሁን እናሳውቃችሁ እንወዳለን። ዛሬ ሰኞ ላይ ነው ያለነው። በጣም እንደዚህ አይነት ለየት ያለ ነገሮች ነው። አንተ በጣም እናመሰግናለን።